ሰላም ጤና ይስጥልኝ። እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። አንጀል ነኝ። ይህ ህይወት በውጭ ሀገር የሚል የዩቱብ ቻናሌ ነው። በዚህ ቻናሌ ላይ የተለያዩ የውጭ ሀገር ህይወቶችን ወደ ውጭ ሀገር እንዴት መውጣት በህጋዊ መንገድ እንደምንችል እንዴት ቪዛ ፕሮሰሶችን እንዴት ማድረግ እንደምንችል እንግዲህ የተለያዩ ሀሳቦችን እያነሳን ያው የምንወያይበት ቻናሌ ነው ማለት ነው እንግዲህ ባለፈው ያው በቲክቶክ አካውንቴ ብዙ ፎሎወሮች አላችሁ እና ያው ላይፍም እየገባሁኝ ያው ስናወራ ብዙ ነገር፣ አንዱና ዋናው የሆነው ያው በህጋዊ መንገድ የምንወጣበት ብዬ የነገርኳችሁ እንግዲህ ዴቲንግ ሳይት ሰውን በመተዋወቅ ውጭ ሀገር ያሉ ሰዎችን በመታወበሬቲንግ ሳይት ብዬ ገልጭላችሁ ነበር እና በዚህም ላይ እንግዲህ ብዙዎቻችሁ ስቲ ሬቲንግ ሳይቶቹን ፕሊስ አድራሻዎቸውን ንገሪኝ ብላችኋል። ያው በቲክቶክም ሰርቼ ላችኋለሁ ቪዲዮ ያው ቲክቶክ ላይ ግን አጠር አድርገን የሰራውላችሁ እና እዚህ ላይ ደግሞ ያው በደንብ አብራርቼ ወደ አስር የሚሆኑ እንግዲህ ዴቲንግ ሳይቶቹንም ይዤ የላችሁ መጥቻለሁኝ ማለት ነው። እንዴት ዴትን ማድረግ እንዳለባችሁ፣ እንዴት ቻት ማድረግ እንዳለባችሁ፣ እንዴት ከሰው ጋር ማውራት እንዳለባችሁ፣ ማን ነው ሲሪየስ የእናንተ ሰው፣ ማነው ሲሪየስ ያልሆነው የሚለውን ነገር እንግዲህ እንወያያለን ማለት ነው እና ከዴቲንጎቹ ሳይቶቹ ውስጥ እንግዲህ አስሩን እዚህ ላይ አሁን እገልጽላችኋለሁኝ ማለት ነው። ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩትዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ ና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበት እና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። አንደኛው ኦኬ ኩፒድ ይባላል። ሁለተኛው ኢ ሀርመኒ ይባላል። ሶስተኛው ማች ዶት ኮም ይባላል። አራተኛው ባምብል ይባላል። አምስተኛው ሂንግ ይባላል ። ስድስተኛው ኤሌት ሲንግልስ ይባላል ። ሰባተኛው ሲልቨር ሲንግልስ ይባላል ። ስምንተኛው ፌስቡክ ዴቲንግ ይባላል ። ዘጠነኛው ዙስክ ይባላል። አስረኛው ሀፕን ይባላል። እንግዲህ እነዚህ ናቸው አስሮቹን ይዤላቸው የመጣሁትኝ። ያው እንዳትሳሳቱ ስፔሊንግ ስታደርጉ፣ ሰርች ስታደርጉ እዚህ ላይ እጽፍላችኋለሁኝ አስሩንም ማለት ነው። እና እንግዲህ እነዚህ ናቸው ዌብሳይቶቹ። ምንድን ነው ማድረግ የሚጠበቅብን ምንድን ነው ማድረግ ያለብን የሚለው ነገር እንወያያለን ማለት ነው። ምክንያቱም ዴቲንግ ሳይት ላይ ስትገቡ እንግዲህ ከተለያየ ሰው ከተለያየ ዓለም ሰው ጋር የተለያየ አይነት ሰው ነው የሚያገናኛችሁ። አንዳንዴ እንደዚህ ትንሽ ላይክ ክሬዚ የሆኑ ሰዎችም ሊያጋጥሟችሁ ይችላሉ። ምክንያቱም ማንኛውም ሰው ገብቶ ያው መጻፍ ስለሚችል ማለት ነው። እና እንግዲህ ከዛ ውስጥ እናንተ ማነው ሲሪየስ፣ ማነው ጥሩ ነው ያው የሚለውን ነገር ተለያላችሁ ማለት ነው። እና ዴቲንግ ሳይት ላይ ስትገቡ ከአንድ ከሁለት ሰው ጋር ብቻ መጻፍ የለባችሁ ስትጻጻፉ ከብዙ ሰው ጋር መጻጻፍ አለባችሁ። ላይክ አስርም ሆነ አስራ አምስትም ሆነ ተጻጻፉ። ምክንያቱም ዩኔቨር ነው አታውቁም የትኛው ሰው ከእናንተ ጋር እስከ መጨረሻ ሊቀጥል እንደሚችል ማለት። አንዳንድ ሰው ጀስት ለጊዜያዊ ያወራችሁና ከዛ ይዘጋችኋል ምናምን እና በዚህ አጋጣሚ ደግሞ በዚህ በዚህ በዴቲንግ ሳይት ያላይክ በሁለት ወር በሶስት ወር ቶሎ ብላችሁ ተዋውቃችሁ ሰው ቶሎ ትወጣላችሁ ማለት አይደለም። ጊዜ ይፈጃል። እናንተም ጊዜ መስጠት አለባችሁ ከዛ ሰው ጋርም በደንብ ያንን ሰው ማወቅ መተዋወቅ አለባችሁ። እና በተለይ ደግሞ ለሴቶች በጣም በጣም የማስጠነቅቀው ኤንጅል ነኝ። ይህ ህይወት በውጭ ሀገር የሚል የዩትዩብ ቻናሌ ነው። በዚህ ቻናሌ ላይ በውጭ ሀገር ህይወት ላይ እና ወደ ውጭ ሀገር ለመውጣት ለምትፈልጉ የተለያዩ ጉዳዮችን በማንሳት የምንወያይበትና የምንማማርበት ነው። እናንተም ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ። ለሴቶች በጣም በጣም የማስጠነቅቀው ነገር ቢኖር ምንድን ነው? አንዳንድ ባለጌ ወንዶች አሉ ስርዓት የሌላቸው እና ብዙ ጊዜ ያው አንዳንድ ጊዜ ሶሪ፣ አንዳንድ ጊዜ ማለት ነው እንደዚህ የተለያዩ ቪዲዮዎችን ኦር ፎቶዎችን ላኩልኝ የሚሉ ነገር ይኖራሉ። እና እንደዚህ አይነት ሰዎች እንደዚህ አይነት ወንዶች፣ ፕሊስ ሴቶች ሲያጋጥማችሁ፣ እንደዚህ አይነት ወንድ ሲሬስ አይደለም፣ በፍጹም ያንቺ ሊሆን አይችልም። የግል ኮንታክታችሁን ሊጠይቋችሁ ይችላሉ። የግል ኮንታክታችሁ ስጪኝ ሊሏችሁ ይችላሉ። ግን የግል ኮንታክታችሁንም፣ ዋትሳፓችሁን፣ ኦር ስልክ ቁጥራችሁን መስጠት ያለባችሁ በደንብ ተዋውቃችሁ በደንብ ካወራችሁ ሰው ጋር ነው እንጂ ሁሉም ስለጠየቃችሁ መስጠት የለባችሁ። እና እንዳልኳችሁ እንደዚህ ፕራይቬሲ ነገር የሚጠይቋችሁ ወንዶች ላይ በጣም በጣም በጣም ፔይ አቴንሽን እንደዚህ አይነት ወንዶች ለህይወት አይሆኑም አንቺን እንደሚጠይቅሽ በጣም ብዙ እንግዲህ እዛ ዴቲንግ ሳይት ላይ የሚያውቃቸው ሴቶች በሙላ እንዲህ አይነት ነገር ይጠይቃል ማለት እና ሲሪየስ ሰዎች ሲሪየስ የሆነ ሰው አንቺን የሚፈልግ ሰው እንዲህ አይነት ጥያቄ አይጠይቅም ልክ አንድ ወንድ እንደዚህ አይነት ጥያቄ ሲያነሳልሽ እንደዚህ ላኪልኝ ፎቶ ላኪልኝ እንትንሽን ቪዲዮ ላኪልኝ እንትንሽን ብሎ ሲልሽ ዳይሬክትሊ ያንን ሰው ዩ ሐቭ ቱ ስቶፕ ቶኪንግ ቀጥታ ማቆም ነው ያለብሽ። ምክንያቱም ይሄ ሰው ሲሬስ አይደለም። እንዲህ እያለ ብዙ ሴቶችን ብዙ ሴቶችን ብዙ እንደዚህ ዳይሬክት ላይ ያሉት ሴቶችን በቃ ለእንደዚህ አይነት ነገር ነው የሚገባው ማለት ነው እና እንደዚህ አይነት ወንዶችን በተለይ ሴቶች ልጆች በጣም ተጠንቀቁ ላለሁኝ። ሌላው ደግሞ ምንድነው ሲሬስ ነገር የሚያውራልሽ እየገባ ብዙ ጊዜ ስሬስ ነገር የሚናገርሽ የሚያወራሽ ሰው አንቺን ፈልጎ አንቺ ፈልገሹ ሳይሆን እሱ እየፈለገ የሚጽፍልሽ ሰው እንደዚያ አይነት ሰዎች ስሬስ ናቸው። ለወንዶችም እንደዚህ እነሷ እየፈለገች የምጽፍል ሴት ሲሬስ ናቸው። በተረፈ ግን አንዳንድ ደግሞ ወንዶች አሉ ላይክ እየገቡ ሁሌ የሚያወሩ በተለይ ብዙ ጊዜ ወንዶች ናቸው እንዲህ አይነት ነገር፣ ሴቶች እንኳን ብዙም አይደሉም። እና በዛ ነው በሴቶች እንግዲህ በወንዶች ምሳሌ የሚሰጠው። ሶሪ ወንዶች እንግዲህ እንዳትቀየሙ፣ ሁላችሁንም ማለት አይደለም። እና ምንድነው አንዳንድ ወንዶች አሉ እንደዚህ ገብተው ጀስት በቃ ሲያወሩ፣ የሚያወሩት ነገር በሙላ ስለ ሴክሹዋል ነገር ነው። እንዲህ አይነትም ወንዶች በቃ እናንተን ላይክ ፑሽ ያደርጓቸዋል ስለ ሴክሽዋል ነገር እንድታወሩ በቃ ሁሌ በምትገቡ ሰዓት ሁሌ በምታገኙት ያንን ሰው ሰዓት ስለ እንደዚህ አይነት ነገር ብቻ ነው የሚያወራላቸው። እንደዚህ አይነትም ሰው አይረባም፣ ምንም ቁም ነገር የለውም። ጀስት የራሱን ስሜት የሚያዳምጥ ስለ ራሱ ስሜት እዛ ሳይት ላይ እየገባ ሰው ነው ማለት ነው። እና እንደዚህ አይነት ሰዎች ያው ዩ ሃቭ ቱ ፔይ አቴንሽን ማለት ነው በተለይ ሰዎች በተረፈ ያው እንዳልኳችሁ ሲሪየስ የሚያወራ እናንተ ይፈልግ ምን ሰው አሪፍ ነው ማለት ነው። ብዙ ጊዜ ደግሞ ሴቶች፣ ወንዶች እንደዚህ የውጭ ዜጎች ሲጽፉላችሁ ሲጽፉላችሁ ኦር ሲያነጋግሯችሁ የውጭ ዜጋ ነው ምናምን ብላችሁ እራሳችሁን ዝቅ እንዳታደርጉ እዚህ ጋር በጣም በጣም ፔይ አቴንሽን እሺ። እነሱ ጥቁር ስለሆኑ የጥቁር ሀገር ድሀ ምናምን የሚባል ነገር አለ እና ያው ማንኛውም ጥቁር ሴት ኢዚ መስላው ነው የምትታየው ለወንዱ ገባችሁ ለውጭ ሀገር ዜጎች ማለት ነው ምክንያቱም ያው ከሌሎች የሚያዩት ነገር ስላለ ከሌሎች ገ ጥቅሎች ና የሚያዩት ነገር ስላለ ና ከሌኮ ፈረንጅ ነው ከሌ ጻፈልኝ ከሌ ኮ እንደዚህ ነው እንደዚህ ነው ብላችሁ ሰፍላችሁ ራታችሁን ዝቅ እንዳታደርጉ በተቻላችሁ መጠን ራታችሁን በደንብ ውድ በጣም ውድ ነው ማድረግ ያለባችሁ እነሱ ፈልገ ወንዶቹ ካልጻፉላችሁ በተለይ ሴቶች እንዳጽፉ ለወንድ ልጅ ምክንያቱም እናንተ በጻፋችሁለት ቁጥር የወንድ ልጅ ኢንተረስት ይቀንሳል እና እሱ ፈልጎ ሁልጊዜ እንዴት ነሽ ደህና ነሽ ወይ ብሎ ይጻፍልሽ እንጂ እናንተ እንዳጽፉለት፣ በተለይ ሴቶች። እሺ፣ እዚህ ላይ በጣም በጣም ተጠንቅቁ። ሲሪየስ ሰው ማግኘት የምትፈልጉ ሲሪየስ ይዟችሁ የሚውጣ ሰው ማግኘት የምትፈልጉ ከሆነ ይህንን ነገር ያው ይህንን የምነግራችሁን ነገር መጠቀም አለባችሁ ማለት ነው። እንግዲህ ሌሎች ነገሮችንም ያው በሂደት እንግዲህ ያው የተለያዩ ቪዲዮችን እየሰራውላችሁ በዛ ላይ እንማማራለን። ያው ላይቭም በምገባበት ጊዜ የተለያዩ ነገሮችን እያነሳን እናወራለን ማለት ነው። በዚህ አጋጣሚ እንግዲህ ያው ኮንቨርሴሽኔ ኦር የምነግራችሁ ነገር የተስማማችሁ ደስ ያላችሁ ሰዎች ቻናሌን ሰብስክራይብ በማድረግ ትቀላቀሉኝ ዘንድ ከልብ ጠይቃቸዋለሁኝ። አሁን ሰዓት ድረስ ስለ ተከታተላችሁኝ ስላዳመጣችሁኝ እጅግ በጣም አመሰግናለሁኝ። በሚቀጥለው እንግዲህ ቪዲዮዬ ደግሞ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ሁኑልኝ።